እነሆ የተጠበቀው ደረሰ። የሚያጓጓው በእጆ ሊገባ ነው። በዚህ ሳምንት በዋሸው እንዴ ሳቅልፍኞች ላይ ለሚጠየቁ ጥያቄዎች በአጭር የጽሁፍ መልእክት 9355 ላይ ዋይቲ ደብሊውን በማስቀደም መልሶን በመላክ እድሎን ይሞክሩ። ለቤቶ ድምቀት ለገብታው ምቹ የሆነውን የጂኤም ፈርኒቸር ድንቅ ስራ ቅንጡ ጁኖ ሶፋ ከነ ኮፊ ቴብሉ በቀጣዩ የዋሸው እንዴ ስርጭታችን እጣ እናወጣለን። ወዲያውኑ ለባለ እድለኛ እናስረክባለን። ምን ይሄ ብቻ! በተመሳሳይ ቀን በማን ይቀነስ ጥያቄና መልስ ዝግጅታችንም ለተመልካች ለሚጠየቁ ጥያቄዎች በ9355 የአጭር የጽሁፍ መልእክት ላይ ዋይቲ ዋይን ማስቀደም ትክክለኛ መልሶችን በመላክ ለአጠቃቀም ምቹ የሆነውን የዜድቲኢ ስማርትፎን የፊታችን እሁድ በሚተላለፈው ዝግጅታችን እጣ ለወጣለት እናበረክታለን። ብቻ አርሶ የአባይ ቲቪን የዩቲዩብ ቻናል ሰብስክራይብ በማድረግ የፊታችን እሁድ በሚለቀቁ በዋሸው እንዴና በማን ይቀነስ የመዝናኛ ዝግጅቶችን ተመልክተው በፕሮግራሙ ላይ ለተሰራጩ ጥያቄዎች ትክክለኛ መልሶቻችሁን በ9355 ላይ ለዋሸው እንዴ ዋይቲ ደብልዩን እንዲሁም ለማን ይቀነስ ዋይቲ ዋይን በማስቀደም አጭር መልእክት ኮዶች መልሶቻችሁን ይላኩ። ሽልማቶቻችን ተጀመሩ እንጂ አልተጠናቀቁም። ዓባይ ቲቪ የኢትዮጵያ ምርጥ